በጥቅምት ወር የመጀመሪያ ሳምንት የመጀመሪያው ሰኞ ብሔራዊ የሰንደቅ ዓላማ ቀን ክብረ በዓል ሆኖ በአዋጅ እንዲከበር መደንገጉ ይታወቃል። ይኸው በዓልም ለ18ምተኛ ጊዜ በአሪ ዞን ዋና ከተማና የክልል ክላስተሮች መቀመጫ በሆነችው ጂንካ ከተማ በተለያዩ ስነ ስርዓቶች በድምቀት ተከብረዋል። በስነ ስርዓቱ ላይ የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲን ጨምሮ ከፍተኛ የክልል ክላስተር ቢሮ ኃላፊዎችና ሌሎች የዞንና የከተማ አስተዳደር አመራሮችም ታድመዋል። በዓሉን በማስመልከት ንግግር ያደረጉት ዋና አፈ ጉባኤው አቶ አለማየሁ ባውዲን የዘንድሮው የሰንደቅ ዓላማ ቀን በዓል ብሔራዊ አንድነታችንን ጠብቀን የሀገራችንን ቀደምት ክብር ለማስመለስ የምንተጋበት ሊሆን እንደሚገባም አስገንዝበዋል የዘንድሮ የሰንደቅ ዓላማ ቀን ስናከብር ህብረ ብሔራዊ አንድነታችንና ሉዓላዊነታችንን በማስጠበቅ ሀገራችን ኢትዮጵያ ቀደምት ክብሯን ለመመለስ ስልጣኔዋን ለመመለስ የጋራ አቋም ለመያዝ ታሳቢ በማድረግ የምናከብረው ልዩ በዓል ነው። ለዓለም ተምሳሌት ባደረጉ ትልልቅ አሻራዎቿ የምትጠቀሰው ሀገራችን ዳግም ወደ ገናና ስምና ክብሯ ትመለስ ዘንድም የተጀመሩ ትላልቅ ፕሮጀክቶችን ከግብ ለማድረስ መረባረብን የሚጠይቅ መሆኑን በማንሳት ብሔራዊ አንድነታችንን የምናጸናበት ታሪካዊ አጋጣሚ መሆኑም ሊሰመርበት ይገባል ብለዋል። እንደምናስታውሰው ኢትዮጵያ ጥንት የዓለም ተምሳሌት የሚሆኑ ስራዎችን በመስራት የምትታወቅ ሲሆን ቀስ በቀስ ያ ክብሯ የተሽቆለቆለ መጥቶ ሰንደቅ ዓላማችን በዓለም ላይ ሲታይ የድህነት፣ የኋላ ቀርነት፣ የድንቁርና ተምሳሌት ተደርጎ ወደ ማየት ከተሸጋገረበት ከለውጡ ማግስት ጀምሮ በዓለም አደባባይ ላይ በተጨባጭ የሚመሰከርላቸው ስራዎችን መስራት በመጀመራችን እውነትም ዳግም የስልጣኔ ምሳሌ መሆናችንን ማሳያ እየሆነ መጥቷል። እንደ ህዳሴው ግድብ ድላችን ሁሉ የባህር በር ባለቤትነታችንንም እውን ለማድረግ በመተጋገዝ በሌላ ድል ሰንደቅ ዓላማችንን ከፍ ልናደርግም ይገባል ብለዋል። አፈ ጉባኤውም ትላልቅ ዓለም ላይ ሰንደቃችን ከፍ ሊያደርጉ የሚችሉ ፕሮጀክቶች ተጀምረዋል፣ ይጠናቀቃሉ። ከምንም በላይ አንድ ሀገር ዝግ ሆኖ መቆየት ስለማይችል እንደ ሀገር በህዝቦቻችን አንድነትና በተቀናጀ ትብብር የባህር በር የማግኘት ሂደታችንም ከምንም በላይ በህዝቦቻችን አንድነት ህዳሴ ግድብ ላይ ያሳየነውን ቁርጠኝነት በመድገም የባህር በር እንዲኖረንም ተክተን እንሰራለን። የአሪ ዞን ሽግግር ምክር ቤት ዋና አፈ ጉባኤ ወይዘሮ ስመኝ ተስፋዬ በበኩላቸው በዓሉ ብሔራዊ አንድነታችን አጠንክረን ለብልጽግናችን በጋራ የምንቆምበት እንዲሆንም አሳስበዋል። ሰንደቅ ዓላማ ቀን ሲከበር በአዋጅ ተደንግጎ ወርሃ ጥቅምት በገባበት በመጀመሪያው ሳምንት እለተሰኞ ይከበራል። ይሄንን ስናከብር ለማክበር ብቻ ታስቦ ሳይሆን ለኛ ባንዲራችን ከፍ ብሎ እንዲውለበለብ አጥንታቸውን፣ ደማቸውን፣ ላባቸውን አፍስሰው ታሪክ በመስራት በዓለም ደረጃ ከፍታችንን ያንጸባረቁ የአገር መከላከያ ሰራዊትና መላው ህዝባችንን በማስታወስ ዛሬ ደግሞ እኛ ተረኞች ሆነን ወቅቱ የሚጠብቅብንን የሀገር መስዋዕትነትን ለመክፈል ሊያዘጋጀን በሚችል መንገድ ቃል እየገባን ሊከበር ይገባል። በበዓሉ ላይ የአካባቢው ማህበረሰብን ጨምሮ የተለያዩ ተቋማት ባለሙያዎችና አመራሮች እየተሳተፉ ሲሆን ወታደራዊ ትዕይንቶችና የሰንደቅ ዓላማ መስቀል ስነስርዓትም ተካሂዷል።